ዋው ዋው ዋው ዋው! ጀማል ጀግና ነህ እንዴ! ለሚስቱና ለልዩ አልማዝ ገዛላቸው ማለት ነው። ጀማል እንደዚህ አይነቱም ጀግነነት እንደዚህ አይነቱም ወንድ ማለት አንተ ነህ ማለት ነው። እና አልማዝ እኮ በጣም ውድ ነው። በጣም ጎበዘ። ኮንፊደንስ ያለህ ልጅ መሆንህን ገና ዛሬ ያሳየህን ማለት ነው። እና ጀማልዬ በርታ ጠንክር። አሰላሙ አለይኩም ራህመቱላሂ ወበረካቱሁ። ተመ ተከበራችሁ የምድን ጥሉን ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኛ ላ ምዲላ ሰላም ነው። ለቻናል አዲስ ሲሆናችሁ ሸላይክ ሰብስክራይብ እያረጋችሁ አበረታቱኝ ጠንክዶ ማለት ነው። እንዲ ማናቸውም ሶሻል ሚዲያ ተከታይ፣ ዛሬ ዞር ዞር ትል ጀማል ለሚስቱና ለልዩ አልማዝ ገዝቶላቸዋል ማለት ነው። መዲያም ቢት ደግሞ ለእኛ ቢጤ እንግዲህ በድሯችሁ በየሃይማኖታችሁ በጸሎታችሁ አትርሱን ማለት ነው። መዲያም ቤት ያለ ነው የኛ ቤት ደግሞ እንደዚህ አይነት ነው። የሚጠብቀን ማጠፍ፣ መተኮስና ማጠብ ማእድያት ነው የሚጠብቀን። እና ዛሬ ልብስ አጥቤ ልብስ እየተኮስኩም እያጠፍኩም ነው ማለት ነው። እና በጣም ደስ የሚል ነገር ነው ያሳየህን ማለት ነው ጀማል አልማዝ ገዝቶላቸዋል። የተለያየ አልባሳት ገዝቶላቸዋል። እንዲህ ወንድ ነህ። እንዲያው ውይ፣ እኔ እኮ እንደዝጎ እንዲያመስለኝም ነበር ማለት ነው። ሀዋ ደግሞ በቀጠነ ሰዓት በቀጠነ ነገር ዝም ብለሽ ከርኩም እኮ እያልሽ፣ ቅናት ቢጤ አለብሽ መሰል እና እንግዲህ፣ ምንም ማረግ አይቻል። ቅናት ቢጤ ያለበትን ነገር ቅናት ቢጤ ቅናቱን እንዲለቅልሽ ዱዓ እናደርግልሻለን ማለት ነው። ውሃ በቀጠነ ወንድ ልይን የትነሽ የትነሽ እኔ በበኩሌ ለወንድ ልይ ይሄ ተገቢ ነው ብዬ ስለማላስብ ውሃ በቀጠነ ቁጥር የትገባህ የትወጣህ ባትዩ ትንሽ የተሻለ ነው ብዬ አስባለሁ። ወንድ ልጅ የፈለገበት ግን የፈለገበት የመምጣት መብቱ ስላለው ማለት ነው እና ኢዱን እንዴት እያሳለፋችሁት ነው? እና ማሪም ቅመማ ቤት ደግሞ እንደዚህ ልብስ እየታጠፈ ልብስ እየተተኮሰ ነው። ወሰንት ሲጀምር ሁሉም ሰው በሀገሩ ቅል ድንጋይ ይሰብራል ነው። ባገሩ የመሰለ የለም። በሀገር የሚያምረው ሀገራችን ላይ ዳቦው፣ ስጋው በተለይ አረፋ ቺሊንቶ በቃ ቆሎ ዳቦ ቆሎው ዳቦው ማንት ነገራችሁ በነገራችን ላይ ሰላሳ ቀንም ብንጾም ምናምን ደስ የሚለው ያረፋ ነው። እንዴት ወጥሎ ያረፋ ሁሉ ነገር አሪፍ ነው። እና ማለት ነው ይታረዳል፣ ለየት ይላል እንግዲህ ልየት ማድረግ ያለበት የጥንፍጭ ነበር። ግን የጥንፍጭ ሰው ብዙም አያከብረውም ብዬ ያስባልሁ። ያው እኛ ሀገር ማሻላ ሁሉ ነገር የሚበላ ሁሉ ነገር አሪፍ ስለሆነ ምርጥ ነው ማለት ነው። እና ብዙ አብሽሮ ላይሽር እያደረጋችሁ እኔንም ማበረታቱኝ አጠንክሩ ማለት ነው። እና ጀማል ዛሬ ለሚስቱ ለወይዘሮ ሀዋና ምስቱ ወርቅ ገዝቶላቸዋል ማለት ነው። ለእኛም የሚገዛ ባል ይስጥ እያልኩ ነው ማለት ነው። ደግሞም እንደሚሰጠን እርግጠኛ ነን። የውስጠ ጊዜውኛ ልብስ ማጠፍና ልብስ መተኮስ እና ልብስ ማጠብ ላይ ነን። ምር ማረግ እንችል ማለት ነው። ሁሉም ጊዜውና ሰዓቱ ሲደርስ ይሆናል ብዬ የማስብ ማለት ነው። እናንተስ በምናሰባችሁት በተለያየ መልኩን የምታሳልፉት አውቃለሁ። ስጋ በመጠበቅ ተልዩ ቤት ተሆናችሁ እናት ቤት ተህድ ያላችሁ እናት ቤት ተሆናችሁ ቤት ታዲያ ያላችሁ በቃ ላዲን ወዲያ ወዲህ እያገናችሁ እንደሆነ ጊዜያችሁ እንደምታሳልፉት ተስፋለኝ ያ ደግሞ አንድ ቀን ትሳካና አንድ ቀን ያልፍልን ኢንሻአላህ ቁጭ ብለን በሀገራችን ስጋችንን እየቦጨቦጭን ጨቦጭ አሁን ዘጠንክረን ተሰራን ስጋችንን እየቦጨቦጭን ጨቦጭ ቁጭ ብለን የምንበላበት ቀን ብዙም ሩቅ አይደለም ቅርብ ነው አብሮ መጠንከረን የመሰለ የለም ማለት ነው። ሀበይብ ገልቤ እና ለዛሬ የነበረው ቪዲዮ ይህን ይመስላል። ቪዲዮውን ተወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ሀበይብ ገልቤ እንዲሁም ጎዱትም እርግጠኛ ነኝ እኔ ተሰው ስህተት ከብረት ዝገት አይጠፋም ሰው ይህናት ተክሉ እያልኩ ነው የማከረው እንጂ ለስሩ ብዬ። ለዛሬ የነበረን ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ስንገናኝ። ወሰላም አለይኩም ረህመቱላሂ ወበረካቱ